የአላህን ክብር የነብዩንም ክብር ሁሉንም ነገር ለመጠበቅ አትጋጋጡ፣ አንጋጋጥ፣ በቃ አላህ ራሱ ይጠብቋል። ወላሂ ባለፈው ምን እያልኩ እንደነበረ ታውቃለህ? ሳለ አላህ አይገርምም አልኳቸው። እንዴ ሲሉኝ አላህ ዲኑን አልኩኝ፣ በሙስሊሞች አይደለም እኛ የሙስሊሞች ጠላት በነበርን ሰለምቶች ራሱ እየጠበቀ አስባቸዋለሁ። የሆነ ቤት ውስጥ ሌባ የነበረ ሰው የቤቱ ዘበኛ ሲሆን እና አላህ ይጠብቃል ዲኑን። በቃ ለመሰበር ምናምን ለማዘን አትቸኩሉ። በቃ እና እንደዛ ይሁን። አመሰግናለሁ። ሁላችንንም አላህ ይጠብቀን። ሰላም መደሮ በያላችሁበት ሰላም። ስማችን ሲያጠፉ፣ እኔ ልክ ድነል ስላምን እንደለቀኩ አድርገው እኔ የገበያ ሰው አድርገውኝ ወላሂ ነው ምድ። እኔ በማላውቀው ነገር ተጫወቱብኝ። የአይነ ስውራን ማህበር የአዳማን እንትን ሄደው አስፈቅደው እኛ ለዚህ መሆኑን አላወቅንም አሉ። ከሱ ጋር አገናኝተው አገናኝተው አገናኝተው ስሜን እርክስ ጀነት ጠባብነች። እንደ ሳር ቤት ያለ ልጅ ነው አሉ ወንድሜ፣ ትንሽ ከፍ ያለ ቦታ የሚሰራ ወንድም ስለነበረኝ አድራሻውን ያለበትን ንገረኝ አፈላልገ ስለው ረድቶኝ፣ አሁን ሳር ቤት አካባቢ ነው ያለ ሲለኝ፣ አሁን ሳር ቤት ነው ያለው፣ አሲዝሃለሁ። የምትበላው ምግብ ምን እንደሆነ አውቃለሁ። ሻንጣ ተሸክመ እዚህ ቦታ እየገባ ነው እየተከታተሉልኝ እያልኩ ወዲያው ዘግቶ እኔ ኮርሶን ሰርፕራይዝ ለማድረግ ነው። ምን ከሙስሊም ሄ አይጠበቅም ወላሂ ነው ምድ። አሁን ሶስተኛ ራመዳኔ ነው

አፍ በላይ ውድ ቤተሰቦቻችን እንግዲህ ፕሮግራማችን እንደዚህ እያለ እየቀጠለ ነው። በመሀል እንግዲህ አንዳንድ እንደዚህ ዓይነት ነገሮች እንደዚህ አይነት ክስተቶች አይጠፉም ያው አፉበሉን ሊብሮም አፉ በለኝ ማቀስናልንም እሺ፣ ወደ ጥያቄ ልግባ። ዝግጁ ነህ? አምስት ጥያቄዎች አሉ። የቻልከውን ትመልሳለህ፣ ያልቻልከውን ደግሞ እየደወልክም ማስመለስ ትችላለህ። ይመልስልኝ ያሉ የምታስበው ሰው ካለ ማለት ነው። ስለ ታሞ የአላህ ሴት በመባል የክብር ስያሜ የሚጠራው ሰዋባ ማን ይባላል?

መንሁ ላህ አስገራሚ ስምንት ተአምራቶች። ሙስሊሞች ከሆናችሁ ይህም ቪዲዮ ለኢስላም ባላችሁ ፍቅር ልክ በደንብ ኮፕሊንግ ሼር ዲዩትሪ ፖስት በማድረግ ኮመንት ላይም መሐመድ በማለት ሰለዋት አውሩ። የመጀመሪያውና አንደኛው ቁርአን ነው። በቋንቋም ሆነ በጥልቀት ውድድር ያልተገኘለት መጽሐፍ ቢሊዮኖችንም እየመራ ይገኛል። ሁለተኛ ደግሞ ጨረቃን ለሁለት ሰንጥቀዋል። በቁረይሾች ጊዜ ነቢይነታቸውን ለማሳየት ጨረቃን ለሁለት ሰንጥቀው ነበር። ሶስተኛ ደግሞ ኢስራና ሚራች ከመካ ወደ መስጊደል አቅሳ ከዛም ከመስጊደል አቅሳ በአንድ ምሽት ወደ ጀነት የሄዱበት ያ የሚያስገርመው ጉዞ። አራተኛው ደግሞ የወደፊት ተአምራቶችን ማወቅ ትንቢት። አምስተኛ ደግሞ ምግብን ማባዛት፣ በበረከታቸው ሰበብ በጣም ጥቂት ምግቦችን ለብዙ ሺህ ሰሃቦች በበረካቸው እንዲደርስ አድርገዋል። ስድስተኛ እጃቸው ብርሃን ነበረ፣ ጨለማን ሙሉ ለሙሉ የሚያጠፋ። ሰባተኛ በእጃቸውና በዱዋቸው ብዙዎችን ከህመማቸው አድኗል። የመጨረሻውና ስምንተኛው ደግሞ ዛፎችንና ድንጋዮችን ማናገር ሲሆን እነዛ ዛፎችና ድንጋዮች ሲመለከቷቸው ሰላምታን ያቀርቡላቸው ነበር። ነቢይነታቸውን በመመስከርም ሰልዋት ያወርዱላቸው ነበር። የእኛ ነቢይ ሰለላሁ አለይ ወሰለም እንደዚህ ተአምረኛና ተወዳጅ ነቢይ ነበሩ።